ህልም አይተው ያውቃሉ? ህልምስ? ህልመውን አስፈትተው ያውቃሉ? ዛሬ ይዤላችሁ የቀረብኩት እንግዲህ ይህንን የህልም ፍቺ ሲሆን ሎሚ መስጠትን እንዲሁም ደግሞ ሙዝ መብላትን፣ የብር ቀለበት ማድረግን፣ የወርቅ ቀለበት ማድረግን እንዲሁም ደግሞ በህልም ሰላት መስገድን የሚመለከቱ የህልም ፍቺዎች ይዤላችሁ ቀርቤያለሁ። አሰላሙ አለይኩም ወረህመቱላ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ እንግዲህ ይዤላችሁ መጣሁት እንደተለመደው የህልም ፍች ነው ማለት ነው። አምስት የህልም ፍችዎችን ይዤላችሁ መጥቻለሁ። እነዚህን እስከ መጨረሻው ድረስ እንድታዳምጡኝ ባክብሮት እጠይቃለሁ። ወደ መጀመሪያው ስንሄድ ሎሚ መስጠትን ያለም አንድ ሰው ሎሚ ለሰው ሲሰጥ ካየ የተቀበለው ሰው ወይም ደግሞ ያ የታየለት ሰው ማለት ነው። የተለያዩ ውድቀቶችን እንዲሁም ኪሳራን የሚያስጠነቅቅ ወይም የሚያመለክት ነው ማለት ነው። በሁለተኛ ደረጃ የምናየው ሙዝ መብላትን ያለመ። አንድ ህልመኛ ሙዝ ሲበላ ካየ ወይም ካለመ ትርፋማነትን ነጋዴ ከሆነ ማለት ነው ከንግድ አንጻሩ ተጠቃሚ እንደሚሆን ይጠቁማል ማለት ነው። በሶስተኛ ደረጃ የምናየው የብር ቀለበት መልበሱን ያለመ። አንድ ሰው በህይወት ዘመኑ ምንም እንቅፋትና ችግር እንደማይደርስበት ወይም ደግሞ እንደማይገጥመው የሚጠቁም ነው ማለት ነው። በአራተኛ ደረጃ የምናየው የወርቅ ቀለበት ማጥለቁን ያለም። አንድ ህልመኛ የወርቅ ቀለበት አጥልቆ ካለመ ወይም ካየ ሚስቱ ካረገዘች ወንድ ልጅ እንደምትወልድ የሚያበስር ወይም ደግሞ የሚያሳይ ነው ማለት ነው። አምስተኛ ደረጃ እህታችን በኮሜንት ሴክሽን ያስቀመጠችልን የህልም ፍቺ ነው ማለት ነው። ይህንን ህልም ፍታልኝ ብላ ያስቀመጠችልኝ ነው ማለት ነው። በህልም የሰላት ስሰግድ እናቴ መስገጃውን አስተካክላ አስቀመጠችልኝ ነው ያለችን። ይህ ማለት ሰላት መስገድ ከፈጣሪዋ ጋር ያላትን ግንኙነት ወይም ቅርርቦች የሚጠቁም ነው ማለት ነው። ይህ ማለት በአላህ ዘንድ ያላት ተቀባይነት ወይም ደግሞ እሷ ላላህ ያላትን ተገዥነት እንዲሁም ዝቅ ማለትን የሚያሳይ ታማኝነትን የሚያመለክት ነው ማለት ነው። እናትየዋ ደግሞ መስገጃ ማቅረቧ የሚጠቁመው ይህ ደግሞ ትህትናን ወደ አላህ ዘንድ የምታቀራርብ እናት መሆኗን እንዲሁም ደግሞ እናት የሁሉም ከፍተኛ ቦታ የሚሰጣት መሆኗን የሚጠቁም ነው ማለት ነው። ውድ የተከበራችሁ የበልግ ሚዲያ ቤተሰቦች ዛሬ እጀላችሁ የመጣሁት የህልም ፍች እንግዲህን ይመስላል ማለት ነው። ሌሎች የህልም ፍችዎችን በቀጣ በቀጣይ እየላችሁ እስከምቀርብ ድረስ ወሰላሙ ዓለይኩም ወረህመቱላሂ ተዓላ ወበረካቱ።